መሶብ የአንድ ማዕከል አገልግሎት የዲጂታል ኢኮኖሚ ስርዓትን ለማስፈን ጊዜና ጉልበትን የሚቆጥብ ሆኖ ተደራጅቷል። በማዕከሉ አገልግሎቱን ከሚሰጡት መካከል የንግድና ቀጠና የትስስር ሚኒስትር ዴታ ያስሚን ወሃቢ ረቢ አገልግሎቱ በአካል መምጣትን ሳይጠይቅ ተደራሽ እንዲሆን ያስችላል ይላሉ። ክፍያም ላይ ሲመጣ ለድሳትም፣ ለአዲስ ለማውጣትም፣ ለተለያዩ አገልግሎቶች እኛ የምንሰጣቸው በኤሌክትሮኒክ ፔይመንት የሚከፈል ነው የሚሆነው ሌሎች ደግሞ መረጃዎችም ከውልና ማስረጃ ጋር ያሉትም በኤሌክትሮኒክሊ ማስተናገድ ይቻላል። ሰዎች ባሉበት ሆነው ኦንላይን አገልግሎት የሚያገኙበት ሁኔታ አለ። ድጋፍ የሚሹ አካላት ደግሞ መጥተው በደንብ ጋይድ እየተደረጉ አገልግሎት ይሰጣሉ። የቱሪዝም ሚኒስትር ዴኤታ እንደገና አበበ በበኩላቸው አገልግሎት አሰጣጠን በማዘመን ኢትዮጵያ ተስፋ እንዳላት እያሳየችበት ነው ብለዋል። አገልግሎትን ማዘመን ተገልጋይ ሳይግሏላ አንድ ቦታ ከማድረግ አንጻር የሚገርም መነሻ የሚሆን ትልቅ ተስፋ ያየንበት የዚህ የአገልግሎት አሰጣጥ ትልቁ ፒላሩ የሚዞርበት መነሻ ከመነሻ ከፍ ያለ ግን አገልግሎት አሰጣጥን በማዘመን ውስጥ ኢትዮጵያ ብቃት እንዳላት እንዲሁም ደግሞ በጣም የሚታይ የሚጨበት ተስፋ ያለበት ስናይ፣ በደንብ መዘጋጀት እንዳለብን ስታንዳርዳይዜሽን ላይ መስራት እንዳለብን ከእናት ሚኒስትር መስሪያ ቤት ጋር ከዚህ ከአገልግሎት ሴንተሩ መሰራት ያለበት ሰራዎች ከአሁኑ እንድንሰራበት የሚያነሳሳ ነው። ከዛ በላይ ግን አንድ ተገልጋይ መጥቶ ምንም ሳይጉላላ ሁለት ሶስት አራት አገልግሎቶችን በአንድ ጊዜ በጣም በተቀላጠፈ፣ ምክንያቱም ስራው አያዘገይም። ስራው ነው አሁን ሰውየው ነው የሚያሰራው ስራ እንደሆነ የተማርንበት ትልቅ መነሳሳትን የፈጠረ ነው ማለት እንችላል። አስራ ሁለት ተቋማትን በአንድ ያስተሳሰረው የመሶብ የአንድ ማዕከል አገልግሎት ለአገልግሎት ፈላጊው ምቹ ሁኔታን ከመፍጠር ባለፈ ደህንነቱ የተጠበቀ እንዲሆን ተሰርቷል የሚሉት ደግሞ የኢንፎርሜሽን መረብ ደህንነት አስተዳደር ዋና ዳይሬክተር ትዕግስት ሐሚድ ናቸው። ይህን ወደ አንድ ስናመጣ ደግሞ ራሱን የቻለ የሴኩሪቲ ፍተሻ ማድረግ ይፈልጋል። ስለዚህ አጠቃላይ በሀገር ውስጥ የለማው የኤፒአይ ኢንተርፌሱ፣ በተጨማሪም በየተቋማቱ አገልግሎት የሚሰጡ አፕሊኬሽኖች የሴኩሪቲ እና የቨልነራቢሊቲ ኦዲት ተደርጎላቸው ፍተሻውን ያለፉ ሲስተሞች ናቸው ወደ ኢንተግሬሽኑ የመጡት ማለት ነው። በዚህ ሂደት እንግዲህ አገልግሎት ስንሰጥ ቀልጣፋ ለደንበኛው ምቹ እንዲሆን ከማድረግ አገልግሎት ከመስጠት በተጨማሪ ደህንነቱ የተጠበቀ እንዲሆን በተለይም መንታፊዎች መረጃን ወደ አንድ ማዕከል ማምጣታችን ራሱን የቻለ ለጥቃት ተጋላጭነት ስላለው እሱን ከመከላከል አንጻር ራሱን ችሎ የደህንነት ጥበቃ የሚያደርግ ቢሆንም በአፕሊኬሽን ደረጃ ደግሞ አስፈላጊው የሴኩሪቲ ኦዲት ተደርጓል ማለት ነው። መሶብ የአንድ ማዕከል አገልግሎት በኢትዮጵያ የዲጂታል ኢኮኖሚ ስርዓትን ለማስፈን የተደረገ አንድ እርምጃ መሆኑን ማዕከሉን የጎበኙ የመንግስት ኃላፊዎች ገልጸዋል።